መጣን መጣን መጣን። አሰላም አለይኩም ረህመቱላሂ ወበረካቱ። ቻና ቤተሰቦች እንደት ናችሁ? ሰላም ናችሁ? ሰላማችሁ፣ ብዙ ብዙ ሰላም ሰላም። ክርስቲያን ቶች እንደት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን። ስግደት በቃ ይበላል። አሜን በሉ አሜን እና ዛሬ እንግዲህ እይዤላችሁ የመጣሁት አቶ ሰኢድ እንግዲህ ሴት እየቀያየረ ነው። አንዴ አረብ ያገባል፣ አንዴ ሱዳን፣ አንዴ በቃ ምልባላችሁ ማይቀያይራችሁ ሴት የለም ማለት ነው። እንግዲህ ርልፍ ውስጥ ገብተዋል። ሱማያ መቼም አታገባም ብለዋለች። ሱማያ መቼም አታገባም ስላለችው እልብ ውስጥ ገብቷል። መቼም አገባለሁ ብሎ አለ ሰው ደግሞ ተራው ማለት ነው። እና ያው በፉክክር ውስጥ ነው ያሉት። ያው ካለ እሷ ሌላ ሰው የሚያገባ መሰላትም፣ ግን ሰራችለት። ለምን ትዕግስት የለውም? ትዕግስት ቢኖረው መልሰው እንደገና ሊያገባ አይሄድም። አሁን የእሱ ብር እኮ በቃ የትም የትም፣ ብክን ብትን ብትን አንዷ ሴት ቤት ሲል አንዷ ሴት ጉማሬ ሲል የአንዷ ሴት ወርቅ ሲል የአንዷ ሴት ሱቅ ሲል ምን ሲል ማለት ነው። በቃ የለም እሱ ዝም ብሎ ነው የሚለፋው፣ ዝም ብሎ ማለት ነው። እሺ ዜድዬ ንዩት፣ ዋሌይኩም ሰላም ረሀመቱላ በረካቱ አህለን ብያለች። ዜድዬ አንደኛ ማንም አይቀድመኝም ብላለች። ሁለተኛ የሻሬ ጊዜ ንዩት ሰላም በላይ በላይ ሰላምሽ ይብዛ፣ የእኔ ቆንጆ እንኳን ሰላም መጣሽ። አህለን ወሰህለን ብያለሁ። ሰላምም ሰላም ብላለች። ሰላምሽ ይብዛ፣ እንዴት ናችሁ? አልሀምድሊላህ የኔ መልካም። ልሸርት መሰለኝ፣ አንሸራትኩም። ምስቲ እና እንግዲህ ታውቃላችሁ። ስሙያ እንግዲህ ልክ ልኩንም ነግረዋለች። እሱ ሊዋሻት ሲል እሷ ያለው ነገር እንግዲህ ፈልቅልቅ ብላን የተናገረችው ሚስቱን ይዞ አረብ ሀገር እዚህ አዲስ አበባ እንደመጣ እሱ ግን ባዶ እጁ እንደመጣ ነበረ እንግዲህ የተናገረው። እሱ የሚናገረውም እንግዲህ እኔ ባዶ እጄ ነው የመጣሁት፣ ሰላም ላገባት ብላ አግባኝ ነው መሰለኝ፣ የምትለኝ የሌለ ነገር ወሬ እያወራችው ነው ብለዋል። እንግዲህ በመሀላቸው እንግዲህ ሰው እየገባ እየጠር እያጣላቸው ነው። ወሬ ካለበት ምንም ነገር ጥሩ ነገር ሊመጣ አይችልም ማለት ነው። ዋና የሰው ልጅ ዋሽቶ ማስታረቅ ጥሩ ነው፣ ተግባር ይመስለኛል። ሰው ተግባር ይመስለኛል፣ ዋሽቶ ማስታረቅ የራስ ጥሩ ነው። ምንም አይደለም። ግን ለምንድን ነው ራሴ የመሰሉ ጓደኛዎች ራስነን ብሎ የሚመጡና መልሶ የራሳቸው የሚመኙት ማለት ነው። በጣም ነው የሚያስጠላው። በእውነቴ ነው ነው ላቸው በራሴ ነው ብሎ ጓደኛዬ ናት ብሎ ያማከሯት ጓደኛ ተኋላ መታ ትሰርቃለች። አሁን አቶ ሮዛ እናቴ እዛ ቁጭ አድርጓት እንግዲህ ቤት ነው ልገዛልሽ። ደግሞ የኔ የኔ ሰኤድ የኔ ሰኤድ ልትገዛልኝ። አው ወንጭ ልገባሻል። በጣም ጥሩ ሴት ናት እሷ። ከመጣች ህይወት የቀያርኩ ሁላቸውም እንዲ ያሉን ነው። እንዶ ልባችን ሰራቁ ነኮ። እሷ ጥሩ ሴት ናት። እንትን ምንድነው? ምንም አልፈልግም አንተ ብቻ አግባኝ፣ እኔ ምንም አታድርግልኝ ብለኛለች አለ። ምንም ነገር አታደርግልኝ፣ ምንም ነገር አልፈልግም፣ ብቻ አንተ ብቻ አግባኝ አለች። ታንተ ምን ሳንቲም አልፈልግም አለች። ስለዚህ እኔ ደግሞ በቃ መቼም ቁሜ አልቀርም። ሁለት አመት ድረስ ሁለት አመታችን ንይዝ ነው እንደዚህ አልቀመጥም፣ የልጆቼ ብዬ ነበር እንግዲህ ስሙ አልፈለገችም። አሁን እኔ የራሴ ሕይወት ልይዝ ነው ብሎ እንግዲህ ቤት ምረጪ ብሎ እያበረ እንትን ያላት ነበረ። እሷ ደግሞ ደንግጣለች። እንግዲህ ብቻ እሱ ብሩን በቃ ዝም ብሎ ዝም ብሎ በሴት በሴት በሴት በሴት ያባከነ ነው። አይ ትንሽ ቆይተው ራሱ ነው የሚሸጠው በቃ ራሱ ማለት ነው። እንግዲህ ከየት ይመጣል? እና ንግስቴ እንግዲህ ጎበዝ ጎበዝ ናት፣ በእውነት ጎበዝ። እንዲ ነው እንዲ ነው፣ ጠንካር ማለት እንዲ ነው፣ ቆንጠን ማለት ፈከን ማለት እንዲ ነው። እኔ ቀኖቻ አመሰግናለሁ። ስትሉ እንዴ ቤት ያክሉ ቤት የመሰለ አክል ተሰጣት። ምን ትላላችሁ? ጉደኮኑ ሱመያ ደግሞ ለውስጥ አስገባችሁ መቼም አታገባም አለችው። መቼ ያለኔ ማቼ ማንንም አታገባም አለችው። ማይ ሲስተር ቴንክ ዩ። ወልካም ወልካም፣ ማይ ሲስተር ወልካም ወልካም። ዚስቻ ዝና፣ ሰብስክራይብ ላይክ፣ ሼር፣ ኮሜንት

አብሽራ ላ እንግዲህ ፈጥፈታ ፈጥፈታ ፈጥፈታ ስሙያ እና ሰኤድ እንግዲህ እንግዲህ ስሙያ የምትለው ሰኤድ ጋር ብዙዎቻችሁ ሄዳችሁ እየሰደባችሁ ይለው ስሙያ ማለት ነው። ባልጣም አለጌናት እንዴት እንደዚህ ታደርጋለች? እንዴት እንደዚህ ተሰራሃለች? አትምጣ ብለልት ነበር ለምንድነው የመጣሁት ብሎ የሚናገሩ አሉ አለች። እሱ ደግሞ ሱመያ ቤት የሱመያ ደንበኞች መጡ። ራሱ አይዞ አይዞ አይዞ አይዞ ሰይድ ብሎኛል። እንግዲህ እቺ ቤት እንትን ምትለውም ህት ቢኖረኝ እህት ልሰጥህ ነበረ በጣም አሳዝናኝ ነበር አለችው። ጉድ እኮ ነው እኔ ያሳዝነኝ

ዘይሮኝ አዲስ ቪዲዮን አለኝ። እሺ እሺ ዘይሮች አለ ሀድዬ መጥታለች። አመሰግናለሁ ሁላችሁም። እንግዲህ የሰኤድ አዲሱ ሙሽራውን እያያችሁ ማለት ነው። አዲሱ እንግዲህ ሱማያ አለፍ ውስጥ አስገባችሁ መቼ አታገባም ስትለው

ያ የው ቀይረሽ ነው የመጣሽው። የተመታሽ እዛ ቀን አንድ ማር የሚል ነበረ። ደግሞ ዛሬ በስ ሆበስበስ ይበቃል። ሀድራዬ ምነው? ሀድራዬ ምን አሳቀሽ ነው? ይህ ሰኤድ ምነው? ይኸው ሰኤድ እኮ ተራ በተራ እየቀየረ ቤት የገዛላቸው ጉድ እኮ ነው። እንግዲህ ልብስ ገባ። ይኸው ስማ ያ መቼም አታገባ ማንተ ማንተ ቁባ ና ምድቃረው አለችው። መቼሽ ቁም ያንቀርም አገባለሁ ብሎ አገባ። ዚናት ሀያትዬ፣ እዬ እንኳን ዋሌይኩም ሰላም ረመቱላሂ ወበረካቱ አህለን ብያለሁ። አመሰግናለሁ። ሁላችሁም ላይክ አድርጉ፣ እሺ የሚቀር አመሰግናለሁ። ሁላችሁም አመሰግናለሁ። ዘዲዬ ይበቃሻል። አመሰግናለሁ ዘዲዬ። አመሰግናለሁ እንላቸው እና እንግዲህ፣ ሀሳብ አስተያቸው ፋጡማዬ፣ የተመታሽ እውነት ጠፍተሽ ነበር። ጉድ እኮ ነው ዛሬ በስንት ቀንሽ መጣሽ?

ቀለለ ፍሽክ እና ማለት ነው። እዛ ቀን እንግዲህ ቤት ሲያበረክትላት የኔ ሰኤድ የእኔ ስትል ደነገጠች። እሷ ደግሞ እሱ ደግሞ ጉራው ሲነፋ ምን እንዳነገባችሁ አግባ፣ ምንም ነገር አንፈልግም እኔ አግባኝ ብቻ በአንተ ምንም ነገር አንፈልግም ማለች።

አለሚዬ፣ አመሰግናለሁ አለምዬ፣ አመሰግናለሁ ፋጡመዬ፣ ሀያትዬ፣ ስድዬ ጨንቅላለች። እናመሰግናለን። ስትወጡ ግን ቪዲዮ ነው እውነት እናንተ ቪዲዮውን ለምንድን ነው የማታዩልኝ? ግን እውነት እከሳችኋለሁ። በህግ በህግ ነው የምከሳችሁ ማለት ነው። ጉዱ እኮ ነው ከላት ግዝ እስ